ሞቷል አትበሉኝ፣ ሞተ ተከተተ አትበሉ። እንደ ሰው ተነስቷል ለአንተ ነው ሞትህን የሞተው። ተው መች ሞተና ሞተ ትለኛለህ? ሳይወለድ ሞቱን ሲያውቅ ቃል ታደርገዋለህ። እሱ በቃል ውስጥ ኖሮ ቃሉን የጠበቀ፣ ባለመኖር መኖርን አውጆ የረቀቀ፣ በቃል ታምኖ ቃሉን የጠበቀ፣ ሞቷል አትበሉኝ ቅኔውን ላትፈታ በደሙ ሊያሽረኝ ከእስሬ ልፈታ ሦስት ቀን አንቀላፋ በመጣበል ሊሄድ መግነዙን ሊፈታ መግነዜንም ሊወስድ ተው መች ሞተና ሞተ ትለኛለህ ሳይወለድ ሞቱን ቃል ታድርገዋለህ አንተ ተወለደ ሲባል ተወለደ ትለኛለህ ተሰቀለ ሲባል እሱን ታወራለህ። ሞቱ ሲታወጅም አወራሄን ደግመህ በቅኔ ተቋጥሮ በቅኔ መፈታቱን በትንቢት ተነግሮ በትንቢት መምጣቱን መች ሰረዳህና የቃሉ ስሪቱን። ጌታዬ ጌታዬ ባልሄድክበት መንገድ ላትመለስ ከቶ በመጣበትም ልትሄድ ስጋ ተለክቶ። ሞት ሞት አሉህ ምስጢሩ ተማቱ። ኢየሱስ ሲታሰር ባርባን ይፈታ ድምፁ ተበራክቶ አንተን አሰሩህ ባርባን ተፈቶ ይሄ ነው ምስጢር ኃጢአተኛ የመፈታቱ ይሄ ነው ምስጢር ኃጢአተኛ የመፈታቱ የመምጣት የመሄድ ትንቢት ምልክቱ በስር መፈተን በሞት ውስጥ መጽደቅ በስጋ ተገኝቶ በስጋ የመርቀቅ አንተ ወዳጄ ሞተ አትበለኝ ባልገባህ ምስጢር ሁሉም በቃል ነበር የማይመረመር እኔ። ሞተህ ብታድነኝ ሞቴን ተመኛሁት፣ ቃይልን ሆንኩና ኃጢአቴን ወደድኩት። አንተ ስትሞትልኝ ወንድሜን ገደልኩት። ሞቶ አዳነኝ ብዬ በተንኰል ጀግኜ፣ ልኬቴን ረስቼ በብሔር በጎሳ ጠብቤ፣ በስርቆት በዝሙት ሰክሬ አበድኩኝ። አንተ ጌቴ አንተ አንተ ግን አንተ ነህ ለሁሉ የመጣህ፣ ከሀጣን ውለህ ሀጣንን ያነጻህ። እኔ ሞት አልልም ሞትን ድል የነሳህ። ሞተ አትበሉኝ፣ ተነስቷል ነው ቃሉ ተነስቷል